ወልድኔ ሞተች፣ አባት። በቃሽ! በጣም የምታሳዝኝ ሰው ነሽ። አበደች እኮ ልጅቷ፣ አብዳለች። ወይዘሮ ሂክመት፣ ወይዘሮ ሂክመት፣ ደህና ነሽ? ተጎድተሻል? የምረዳሽ ነገር አለ? አልተጎዳሁም፣ አልተጎዳሁም። ትርኳል። አልገባኝም፣ ግን እናት ለመሆን መውለድ አለብኝ ማለት ነው። ለእሷ ስለ ያላደረግኩት አንድም ነገር የለም፣ አንድም ነገር። ሁሉንም ነገር ያየነው አብረን ነው። ሁሉንም ችግር አብረን ያየነው፣ ችግርን መገፋትንም አብረን ያየነው። አስተማርኩኝ፣ አሳደግኩኝ። ከዚህ በላይ ምን እንዳደርግላት ነው የፈለገችው? እናቷ አስብቶን፣ ከዚህ በላይ ምን ልታደርግላት ትችል ነበር? ሁሉንም ነገር ነው ያደረግኩት። እንደዚች አይነት ምስጋና ቢስ ሲሆነች ሰው ይቻላል ወይ ወይዘሮ ሂክመት? አዎ፣ በጣም ያስደነግጣል። እውነት ለመናገር ይገርማልም። ግን ማለት ያው ስታስቢው እሷም ያለችበት ሁኔታ ቀላል አይደለም ግን በጭራሽ አትዘኚ፣ ዋጋሽን በደንብ ትረዳዋለች። በእውነት ይውልሽ፣ አንድ ቀን እየሮጠች ትመጣለች፣ ከዛ አቅፋሽ እናቴ ትልሻለች። ምን አለች በይ። በጭራሽ እንደዛ አይመስለኝ። እስኪ ህንን አጥች። እሺ በቃ ጽደዋለሁ። ብቻ አንቺ ተረጋጊ። ሺ ስማ፣ ዛሬ ግን የት ነው ያለሽው? እንደዚህ አድርገሽ ነው የከተፍሽው? ወይ ወይኔ አምላኬ፣ ደግሞ ሽታው የሌለ ነው አፍንጫዬን የሰነጠቀኝ። ወይዘሮ ሂክመት ተርሚን አትወድም። ስንት ጊዜ ነው የምነግርሽ? ሰው የሚነግርሽ ነው አትሰሚ። አወጣዋለሁ አወጣዋለሁ ትያለሽ እንዴ። በያዲስ ስሪላት እሺ። ውድ አሮጌቶቼ ምን እያደረጋችሁ ነው? እንዴ ምንድን ነው የምትሰሩት? ምን እንሰራለን ብለክ ነው? ቡንያሚን ይህን ነገር ትፈልገዋለህ እንዴ? በልቶ ለውጣ። ከኩሽናዬ ውስጥ ውጣ፣ አንተን ማየት አልፈልግም። ዛሬ ደግሞ ምን ሆኖች ነው? እባክህ ለራሴ ጨንቆኛል። ኪዩን ከባብ ሁለት ስጭኝ እስኪ ቡኒያሚን ላጭ በላጭ እየወንክ ነው። በደንብ ነው እያየው። ከያሉት በዞር ሁለት ብቻ ፈልጋለሁ ነው ያልኩት እኮ ሁለት ብቻ እሺ፣ አንድ ይሁን። ዝምዝም፣ አንድ ብቻ። ምንድነው ቤት ውስጥ የሚሸጠው ተርኒፕ? ይህማ ተርኒፕ ብቻ ሊሆን አይችልም። ዞር በል እስኪ። አንተ ተጠንቀቂ፣ በጣም ያቃጥላል። እስቲ ቆይ አንዴ። ኪዊንስ ከባብ ኪዊንስ ከባብ ይቅርታ ግን እኮ ኩዊንስ ምንም አይሸትም እውነትሽ ነው ወይዘሮ ክመት ኩዊንስ ጭራሽ አይሸትም ግን ምናልባት ኤስማ ይህን ነገር በበግ ስጋ ነው እንዲሰራሽ ምናልባት የበግ ስጋው ነው የሚሸተው ይሄ ምግብ እዚህ ቤት ውስጥ አይሰራም ኩዊንስ ደግሞ እከክ በከክ ነው የሚያደርገኝ ተመልከቻ አሁን ራሱ እያሳከከኝ ነው ማን ይህን ስራ ያለው ንገሩኝ ማን ያዘዛችሁ ሀሪካ ፈልጋ ነው እድሜ ላይ ኤስማ እሷ ደግሞ እሺ ብላ ሰራችላት ለዛ ነው አደል ኤስማ እንደዛ ነው ይሄ ምግብ በእኔ ቤት ውስጥ አይሰራም ብያለሁ ሀሪካ ማነችና ነው ትዛዜን ተላልፋ የምታሰራው ስሚ ኩዊንስ አለርጂ ካለብኝ እሱን ስመገብ ሰውነቴን በጣም ነው የሚያሳክቀኝ። እሷ መብላት ከፈለገች ክፍሏ ገብታ መብላት ትችላለች። አዎ ልክ ነሽ። ምንድን ነው ደግሞ በኩዊንስ ከባብ መጣላት ጀመራችሁ? አይ አይደለም፣ ግን በእኔ ቤት ውስጥ ይህን ምግብ ሰርቶ መብላት አይፈቀድም። ባንቺ ቤት? አዎ በትክክል ሰምተሻል፣ በእኔ ቤት። በነገራችን ላይ ትንሽ ዳቦ ብይ፣ ሰውነትሽ በጣም ተጎርቷል። ቆዳና ጥንት ብቻ ሆነሻል። በደንብ አድርገሽ ብይ። እሺ የምልሽ ገባሽ? ብይ። የእኔ ቤት እኮ እያለች ነው ይገርማል። የእኔ ቤት ውስጥ ኪዊንስ ከባባ አይሰራም እያለች ነው። ሌላ ምን ትበል ታዲያ? ይሄ እኮ ቤቷ ነው። በዛ ላይ ደግሞ አለርጅ ካለባት አለባት። የእኔ ቤት አለች እኮ ነው የምልህ ቡኒያሚን። እንዲህ ሃሪካ ሌላ ምን ልትል ትችላለች? ምን ሆነሻል? ተው እንጂ። አንተስ የማን ቤት እንደሆነ አውቀኸዋል? እኔስ እኔ ምን አንድ ሰው እኮ ምንድን ነው የተፈጠረው ነገር ብሎ ይጠይቃል። ቢያንስ ለመወሰን ሁሉም እየተቀያየረብኝ ነው። ምን እየተከናወነብኝ ነው ብሎ ይጠይቃል። አ ሃሪካ የሆነ ነገር ለማለት እየሞከረች ነው። ምን ለማለት ፈልጋ ነው? እስኪ እናዳምጣት። ምኑና ነው? እስቲ እናዳምጥ። ቀጤ ሃሪካ አይ እኔም እያዳመጥኩኝ ነው፣ ግን ምን እያለች እንደሆነ አልገባኝም። የአያቴን ቀሚስ ግጥም አድርገ ኮት ትይዝ ነበር። እሷ እያበላች ስለነበር ችግር አልነበረም አደል? አሁን ግን የክመት ተከታይ ሆንክ። ሲጀመር ባለቤት ድሮም ትንበረከክላት ነበር፣ ግን አንተም እንደዛ መሆን ጀምረ ነው። ሰው እንደዚህ ሲቀየር አይቻል አቅም ቡንያም፣ ይህም ቀን ያልፋል። ከዛ ዋጋ ታገኛለ። ይሄ ይደብራል። በእውነት ይደብራል። ውይ ታውቃለ፣ እኔም አልገባኝም፣ ምንም ሊገባኝ አልቻለም። ምናልባት ሁኔታውን በደንብ አልተረዳችሁም መሰለኝ። ነገሩ እኮ ከተገላበጠ ቆየ፣ ሁሉም ሰው ቦታውን ይዞ። አዎ ልክ ነህ። ሴትዮዋ ሰበር ዜና አታዳምጥም ማለት ነው። አሁንም እኮ ቢሆን ሻንሳላን መሆኗ እርግጥም አይደለም። እሱ ራሱ ሌላ እንቆቅልሽ ነው። እናቷንም አትመስልም፣ አባቷንም አትመስልም፣ አያቷንም አትመስልም። እና ታዲያ ምን አድርጉ ነው የምትለን? ኤሳት ስለዛች ክመስል ተባለች ጠንቋይ ምን ልናደርግ ነው? የኔ ቤት የኔ ቤት ትላለች እኔን ልታሳብደኝ ነው ወየርሹ በቃ ሀሪካ እንዴት ነው የምረሳው ያቺ ሴትዮ እኮ ቤቱን ተቆጣጠረችው ዛሬ እኔንም ሁሉ ነን የተናገረችኝ እሳት ብቻችንን እንደሆን እናልተገነዘብክም በቃ አባታችን ራሱን ከኛ አርቋል የእውነት ሳንሻላነን ብሎ እኳ አያምንም በእናታችን ያለውን ጥላቻ እኛ ላይ እየተወጣ ይሁን ምንም አላውቅም እውነቴን እኮ ነው ምን ሀሪካ ደግሞ የሌለ ነገር ዝም ብለሻት የዴኔ ምርመራ አደረጉ እያልኩ እኮ ነው ኤሳት አፋችን ውስጥ ገብቶ ዴኔ የወሰዱት ማለቴ ተጠራጥረውናል ተጠራጥረውናል ማለት ነው። አባታችን ደግሞ ዝም ብሎ አርፎ እንደመቀመጥ ጭራሽ አገዛቸው። ያን ያህል ጠርጥሩናል። ትንሽ ቆይቶ ያቺ ጠንቋይ ዘውዷን አድርጋ ዙፋኑ ላይ ትቀመጣለች። እሺ ልክ ነሽ። አዎ ለብቻችን ነን። አያታችን እዚህ እያለች ሁሉም ነገር ይሻል ነበር። እሺ ንገሪኝ፣ አሁን ምን ልናደርግ ነው? ይህንን አስበሸዋል? አላውቅም፣ ግን ይሄ ነገር በዚህ ከቀጠለ ያቺ ህክመት የምትባል ሴትዮና እኔ መጣላታችን ነው። ሀሪካ፣ ጭራሽ እንዳታስቢው። ይሄ ሴፊ ላይ ነገር አሁን ተባብሷል። ይኸውልሽ ስሚ፣ እሷ ለራሷ ተጨንቃለች። ልክ ነሽ፣ ግን አያታችን እኮ ቤት የለችም። እንደዛም ሆኖ ግን ህክመትን ልክ ልኮን ነገረቻት እና እናማ አያታችንን መልሰን እዚህ ቤት ውስጥ ማስገባት አለብን የማይሆን ነገር ነው ሀሪካ ስለ እናቴ እኮ አይደለም አውራው እናቴ እያልኩኝ አይደለም አያቴን ነው እሺ እኔም መቼም እናቴን ይቀራላትም ግን አያቴ ምንድን ነው ያደረገችው እሷ እኮ ነች መንታ ወልዳ የጣለቻቸው አያቴ በቅርብን የሰማሁት እውነትሽን ነው እያልሻለሽ አዎ እውነቴን ነው ስማ እኔም ቢሆን ባባዬ ተናድጃለሁ እማዬን ከቤት ስላባረራት ብቻ አይደለም። አያታችንንም ስላባረራት ነው። ከእሷ ጋር የነበረን ቅርበት ለየት ያለ ነበር። ያ ሰውዬ እርጥቡንም ደረቁንም አብሮ አብሮን ያቃጠለው። አሪካ አንቺ ግን ምን ነክቶሽ ነው? የእውነት በጣም ነቃ ብለሻል። ሁሉም ነገር በግልጽ እየታየሽ ነው። ይሄ ሁሉ ጣሊያ መሄድሽ ነው አይደል? እሳት እኔ ሁልጊዜ ነቃ ያልኩ ሰው ነኝ። አንተ አሁን ገና ስለተገነዘብከው ነው። እና አያታችን ጥፋት የለባትም። እንትን ጥፋተኛ ነች ብለ ታምናለሽ? እሺ ጥፋት የለባትም አያታችንን እዚህ ቤቱ ስለማስመለስ ለማስመለስ የምንችለውን በሙሉ ማድረግ አለብን። እንደምንም እናስመልሳታለን። ግን እንዴት ነው የምናደርገው? አባታችንም በደንብ ታውቂዋለሽ። እውነት ለመናገር ገና ሀሳቡ አልመጣልኝም፣ ግን እናስብበታለን። የሆነ ሀሳብ እናመጣለን። አንቺ አስቢበት፣ የሆነ መላ ነገር አታጭም። አንቺ አንቺ ትሻለሽ። አብረን እናስብበታለን። እንኳን ደህና መጣችሁ። ጂሃን እንኳን ደህና መጣችሁ። ሰ አመሰግናለሁ። ጂሃን ጂሃን ልጄ አሁን ቤት ያሉ ሰዎች ይህንን አያውቁም። ይህንን ታውቃለህ አይደል? ምን ተፈጠረ? የምታዘኝ ነገር ካለ የምናዝ ነገር ቢኖር እስካሁን ናዚ ነበር። ቡና ሚ ከፊት ለፊት ይዞር። ስለዚህ እንደ ተነጋገር ነው ነው አይደል? እንደ ተነጋግረናል። ተስማምቷል። ተቆጭቷል። ማሽ እህቴ ኒሴ አቤት። ማሪ ጠበኩኝ ትናገራለች ብዬ ጠበኩኝ። ግን ወይዘሮን ያየት ምንም አላለችም። አይዞሽ ማሪ፣ ምንም ነገር ባትል ነው የሚሻለው። ሱምሩ ለራሷ በጣም ብዙ ችግሮች እያስጨነቃት ነው። እንደውም ይሄንን ነገር ባታውቅ ነው የሚሻለው። እና እኛ ምንም ነገር አንናገርም ማለት ነው? አይ እንዳታስቢ። አንድም ቃል ካፍሽ እንዳይወጣ እሺ? እኔ እነግርሻለሁ እሷን ማወቅ የለባት። ምንድን ነው ደግሞ ማወቅ የሌለብኝ ነገር? ውይ ምንም አይደል ማሬ። እህቴንሴ ደግሞ ምንድን ነው ይሄ? ንገሩኝ፣ ምንድን ነው? ምንም ነገር አይደለም ማሬ፣ በእውነት ምንም አይደለም። ሰምቻችኋለሁ እህቴንሴ፣ የሆነ ነገርም አለ። ዝም ብላችሁ ንገሩኝ በቃ ህክመት ወደዚህ መጥታ ነበር ያው እንደለመደችው ቤታችን ድረስ መጥታ ኡ ብላ ሄደች። ኡ ብላ ብን ሄደች ነች። መስኮታችንንም የሰበረችው እሷ ነች። እኔ እንማመን ማመን አልችልም። በእውነት ይህንን አላምንም። ቆይ እሺ፣ ምንድን ነው የምትፈልገው? አልገባኝም። ሲጀምር ለሁሉም ሰው ሁሉንም ነገር ተናግራለች። ከቤት ወጥተን እንላታለን። እንዴ፣ አልገባኝም። አሁን ምን ፈልጋ ነው ሽን የምታደርገው? ውስጧ ያለው እሳት ተቃጥሎ አያልቅም ማለት ነች ሴትዮ። አይደለ ምን ቢሆን ነው? ቆይ እንደዚያ ሳበዳት ንገሪኝ እስቲ እባክሽን። እናትሽ? ልታገኛት ሄዳ ነበር። ወዴት ነው ሄደችው ደግሞ? ወይዘሮ ህክመት ጋር። ህክመት ጋር ሄዳ ነበር። ለምን ጉዳይ? ሴቪ ላይን ጉድፈቻነት እንደምታውቅ ልትነግራት። ስለዚህ ጉድፈቻ መሆኗን ታውቃለች ማለት ነው? አዎ። አንቺ ይህንን ታውቂ ነበር መሰለኝ። አውቄ ነበር። ግን እናቴ እናቴ ህክመት ጋር ሄዳ ሴቪ ላይ ጉድፈቻ እንደሆነች ነገረቻት ማለት ነው? አደረገችው ወይ? ቆይ በዛ በበቃማ ጥሩ ነበር ሄዳ ለሴፊ ላይ ለራሷ ነው የነገረቻት ለራሷ ልጅቷ አብዶና ተገኘች አይደል የአባቴ ክፍል ውስጥ ቢላ ይዛገባች ሴቪ ላይ ገዳ ይሆናለች ያች ብድ አባቴ ከዚህ በላይ ምን ያደርግላት አባቴ ላይ አንድ ነገር ተፈጥሮ ቢሆን ትክክለኛ ብድማ እንደሆን አሳያት ነበር ልጆች አባዬ ይ የእኔ ቆንጆ እንዴት ነሽ እንኳ እንደናመጣ አመሰግናለሁ ጂሃን እንኳ እንደናመጣ አመሰግናለሁ እንኳን ደህና መጣ አባዬ። አባዬ ምን እንደተፈጠረ ሰምቼ በጣም አዝኝ ነበር። እንኳን በሰላም መጣ፣ ፈጣሪ ይመስገን። አያያይ ማሬ፣ ሲቪላይዝም ብላ ነው በድንገት ራሷን መቆጣጠር አልቻለችም። አክስቴ እንዴት እንደዚህ አይነት ነገር ታደርጋለች? ጉዲፈቻ ካመጡ ደና ሰው ማምጣት ነበር። እሳት የመጨረሻ ማስጠንቀቂያ ነው። እንደ ወንድ ስርዓት ይዘህ ተናገር። ልጆች፣ ወደ እናንተ ተጣድፌ የመጣሁት መልካም ዜና ላበስራችሁ ነው። በጣም ደስ የሚል ዜና ግን አሁን ስሜቴን ሰርቃችሁት እንደው ምንም ነገር መናገር አልፈልግም። በቃ ሲጀመር መልካም ዜና እዚህ ቤት ውስጥ ተሰምቶ ያውቃል? ከጊዜ ወደ ጊዜ አዎ ይሰማል። ማሬ፣ ምን ማድረግ እንችላለን? አዎ፣ አንተ ለምን አትነግራቸውም? አንተ ተናገር፣ አንተ ያምርብሃል። እሺ ጎሽ። እህቴም እዚህ አለች፣ ሁላችንም አብረን እንስማ። ነይ ህክመት ነይ። መልካም ዜና ደርሶኛል እና ለሁላችሁም ልነግራችሁ ነው። ዛሬ ኩባ ካለው ዶክተሬ ጋር ተነጋገሬ ነበር። ምን እንዳለኝ ታውቃላችሁ? ድነሃል አለኝ። ካንሰሩ በሙሉ ጠፍቷል። ፔት ስካን ተደርጌ ነፃነት ተብዬ። በጣም ደስ የሚል ዜና ነው። የኔ አንበሳ፣ የኔ አሸናፊ እንኳን ደስ አለ። በጣም ቆንጆ ዜና ነው። ጀናን ቱርካን መተናል ወይዘሮ ሂክመት ሾርባላገር አንቺ ሂጅና ውስጥ ያለውን ስሪ፣ እኔ እዚህ አቀራርባለሁ። አይ ለእኔ ማቅረብ ይቀለኛል። በዛ ላይ ደግሞ ኬኩን ኦፍን ውስጥ ከተሸዋል። ሂጅና፣ ይውሽ። ቱርካን አይቸዋለሁ፣ አታስቢ። ይቅርታ አስቸገርናችሁ መሰለኝ እናንተ የሁሉ ሰው ፊት ስትጨቃጨቁ ትንሽ እንኳን አታፍሩ። ምን ሆናችኋል? አይ እንደዛ አደለም ወይዘሮ ሂክመት የምን መጨቃጨቅ ነው? በጎድጓዳ ሳህን የሚቀርብሽ ሾርባ እኮ ነው። ዝም ብላችሁ አቅርባችሁት ዞር በሉ። ምን አይነቶቹ ናቸው? እኔ ይህንን ነገር አለም ነው እማዬ። አሁን ምንድን ነው ቆያንቺ ማድረግሽ? ምን ማለት ነው ደግሞ? ውይ እማዬ በጣም ነው የምትገርሚ። እውነቴን ነው የምልሽ። እንዴት ነው ሴቪ ላይ ጋር ሄደሽ ጉድ ይፈትሻ እንደሆነሽ መናገር ምን ማለት ነው? ቆይ ይሄ ምን አስበሽ ነው? እኔ ምን ጨነቀኝ? ውይ እሱ በጣም ይቆጨኛል። ያቺ ሂክመት ስለ እኔ ልጅ በየሄደችበት ሁሉ ማውራቷንና ማዋረዷን ስሰማ እኔም የዛኔ ያንገበግበኛል። የሚገርም እኮ ነው። እሷ ምላሷን አስረዝማ ስታወራ ችግር የለም፣ እኔ ስናገር ግን ችግር አለሁ። እኛ ሂክመትን አይደለንም እማዬ፣ እኛ እንደ ሂክመት አይነት ሰዎች አይደለንም። በጭራሽ እሷ የትርፍ ጊዜ ስራዋ ሰዎችን መጉዳት ብቻ ነው። ሴትዮዋን የሚያስደስታት ይሄ ነገር ብቻ ነው። በቃ ይሄ ነው የሚያስደስታት። አዎ፣ እሱንስ ልክ ነሽ። እኛ እንደሱ አይደለንም። ግን ማሬ፣ አንድ ነገር ስሚ። የእኔ ቆንጆ ልጅ፣ አንድ ነገር መገንዘብ አለብሽ። እንደ እሱ አይነት ሰውን ለማሸነፍ የግድ እንደ እሱ አይነት ሰው መሆን ይጠበቅብሻል ማሬ። እማዬ እባክሽ፣ ለምንድን ነው ማትረጅኝ? የለመንኩሽ ነው፣ ተረጅኝ እንጂ። ይኸውልሽ፣ ከዚህ በኋላ ከእነሱ ጋር ምንም የሚያገናኘን ነገር የለም፣ አብቅቷል። አሁን የሳሚትና የህክመት ጉዳይ ውስጥ አልቃ ትግቢ እባክሽ፣ እባክሽን። አልቋል ብለሽ ነው? ቆይ ግን ስሚ፣ ስሙሮ፣ አንቺ ልክ እንደዚህ ሁሉም ነገር ላይ ተስፋ ትቆርጫለሽ። ማሪ ቢገባሽ ለሳሚስ ሻንሳላን ሁለት ቆንጆ ልጆች ሰጥተሸዋል፣ ሀሪካንና ኤሳትን። አሁን ግን አንቺ ምንም እንደሌለው በየመንደሩ እየዞርሽ የምንጣፋሻሻ ጮነሻል። ግን ደግሞ መቤቲቱ ህክመት ልክ እንደ ንግሥት እየኖሮች ነው ያለችው። ይሄማ በጭራሽ አግባብ ሊሆን አይችልም። በፍጹም አይደረግም። ምንም አያገባኝም። እሷ የፈለገችውን ነገር ታድርግ፣ ለእኔ ግድ አይሰጠኝም። አንቺን ብትሆኝ ስለ እሷ ምንም ግድ አይስጥሽ አይደል? አይ እኔ ምንም አልገባኝም፣ ምንም አልገባኝም። ቆይ እንዴት ብደፍሪ ነው ሴቪ ላይን አይን አይኗን እያየሽ እንዴት ነው በድፍረት አንቺ የጉድፈቻ ልጅነሽ ማለት የቻልሽው? ለምንድን ነው የማልላት? እንደዚህ አይነት ነገር ቀስ ብሎ ነው እንዴ መነገር ያለበት? ነገርኝ፣ እንዴት ነው መነገር ያለበት? ሌላ የማታውቂው ነገር አለ። አባቷም ሀብታም እንደሆነ በደንብ አድርጌ ነግሬያት አለሁ እንግዲህ በጣም አሪፍ ነገር ነው ቆይ ግን አሁን እሺ ምንድን ነው ምንድን ነው ያደረግሽው እማዬ እና ሂክመትን ጎዳሻት ታዲያ አይ ይልቁንስ የዛች ምስኪኗን የዋህዋንም ምንም ጥፋት የሌለባትን የሴቪላይን ህይወት ነው ያበላሸሹ ቆይ ለምንድን ነው እኔ የሴቪላይን ልጉዳት የምፈልገው እንደውም በተቃራኒው ውለታ ነው የዋልኩላት ውለታ በዛ ላይ ደግሞ ሂክመት እናቷ እንዳልሆነች አወቀች ስለዚህ ልጄ ጂያንም ለምን እንዳገባት ለማወቅ ጓጓች ስለዚህ እንደዚህ የጓጓችለት ጥያቄ መመለስ አለበት በዛ ላይ ደግሞ አባቷ በጣም ሀብታም እንደሆነም ደረሰችበት። በጣም ሀብታም እንደሆነ። ሱምሩ ውዴ፣ ይኸውልሽ የሆነ ነገር ልንገርሽ። ሲሆን ሲሆን ፈጣሪዋን ጧት ጧት ተነስታ እንደምታመሰግነው እኔንም ማመስገን አለባት። አይ የኔ ውድ፣ ታሳዝኝኛለሽ። ኤንሴ ዛራ፣ ቢያንስ ሻይ እንኳን ያቅርቡልን እንጠጣ፣ አፌ ደርቋል። ወይ ዘሩ ሴቪ ላይ ምግብ አምጥቼ ኤስማ ይቅርታ አድርጊልኝ፣ መብላት አልፈልግም። እንዴት እንደዛ ይሆናል? ኤንሴ ብትኖር ኖሮ ሳትበይ እንድትተኛ ትፈቅድልሽም ነበር። ምናልባት በኋላ ይርብሽ ይሆናልና መብላት ትፈልጊ ይሆናል። ስለዚህ እዚህ ልተውልሽ። የሚያስፈልግሽ ነገር ካለ ንገሪኝ። ቆይ አንድ ጊዜ ምንድን ነው ይሄ? አታስቢ፣ ምንም አይደለም ማለት አያምም። ከአንድ ከሁለት ቀን በኋላ ይጠፋል። ኤስማ፣ እናቴ ናት ሂክመት ነች ይህንን ያደረገችው አይደል? በእውነት ሂክመት እንደዚህ ስላደረገችሽ በጣም አዝናለሁ። ኤስማ፣ እንዴ ቆይ አንቺ ምን አጠፋሽና ነው ማሪ በዛ ላይ ደግሞ አንቺ አልጎዳሽኝ እና ደግሞ ምንም አያም። እማዬ ማለት አለመቻል በጣም ይከብዳል አይደል? ስማ፣ ቆይ አትሄጂ፣ ነይ ቁጭ በይ። እንኪ፣ ወንበር ላምጣልሽ። እና ደግሞ በጣም አሪፍ ክሬም አለኝ። ጠዋትና ማታ ነው የምትቀቢው፣ እሺ? ካልሆነ ቶሎ አይደርቅም። ደግሞ እንዲደርቅልሽ በደንብ ማሸት አለብሽ፣ እሺ? ሁሌም ሳታቋርጭ ተቀቢ። ስማ ወይዘሮ ሴቪላ። ወይዘሮ ማለት አያስፈልግሽም። ስማ፣ ወይዘሮ ሴቪላ ብዬ ብጠራሽ ይሻለኛል። ምክንያቱም የክመት ከሰማችኝ ትቆጣኛለች እሷን ማናደድ አልፈልግም። በእውነት ምንም አታደርግሽም። እንዴት እንደሆንሽ ልጠይቅሽ ብዬ ነው። እንዴት ነው አሁን? ደህና ነሽ አይደል? ደህና ነኝ። ዛሬ ትንሽ የረበሽኩኝ አይደል? ግን ደግሞ አንዳንዴ ሰዎች እንደዚህ ያደርጉሻል። ስማ፣ ካስደነገጥኩሽ በጣም ይቅርታሽ። አይ አላስደነገጥሽኝም። የሆነ ነገር ልልሽ ነበር፣ ግን እባክሽ እንዳትናደጅ እሺ? አልናደድም። እኔ ድሮውም ቢሆን የወይዘሮ ሂክመት ልጅ አትመስይኝም ነበር እንደውም አሁን ሳስበው እንደ አቶ ሳሜት እንደ ወይዘሪ ታሪክ አሳቶኝ። አንቺ ለየት ያልሽ ነሽ። በተለይ ከወይዘሮ ህክመት በጣም ትለያለሽ። አንቺ በጣም ጥሩና የምትለይ ሰው ነሽ። ምናልባት ቤተሰቦች ስላልሆኑ ደስ ሊለኝ ይገባል አይደል? ስማ፣ ስለ መጣሽ አመሰግናለሁ። በጣም አግዘሽኛል እኔ ምን አደረግኩኝ እኔን አረጋግተሽኛል አቶ ሳሜት መጥቷል እንዴ አዎ መጥቷል ከአቶ ጃን ጋር ራት እየበላ ነው በጣም ጥሩ እንደዛ ከሆነ ሄጄ መልካም ምግብ ብለዋለሁ ወይዘሮ ሴቪ ላይ ስለ እኔ ምንም አታስቤ ስትተኝ ደግሞ ክሬሙን ማድረግ እንዳትረሽሺ አባዬ አሁን ስለተሻለ በጣም እያበዛኸው ነው ዳቦውን በሙሉ ጨረስከው ስጋውም ራሱ እኮ የለም እስኪ አባቴን ታየው ጤናው ተመልሶለት ደስ ብሎት ነው አባዬ ዝም በላቸው አመሰግናለሁ እኔ አንበሳ ቢያንስ አንተ አንድ ነገር በለው እንጂ አታየውም እንዴ? ከመጠን በላይ ኢኮኖሚ በላው የሆነ ነገር በለው እንጂ። በነገራችን ላይ ሱምሩ ከማባረሯ በፊት ትቆጣጠረው ነበር። ከዚህ በኋላ ሱምሩ የለችም። እሱ የኔ ኃላፊነት ነው። በደንብ አድርጌ እንከባከባለሁ። ምንም አታስብ። አመሰግናለሁ እህቴ። እንዴት አመሻችሁ? ወይ ሴቪ ላይ ስርዓት የለሽም። ያለቢላን የመጣሁት ጥሩ። እንደዛ ከሆነ ቦታ እናዘጋጀልሻለን። ሴቪ ላይ አይ ምንም አያስፈልግም ምግባት ወይም ቢላም አላያሽም። ስለዚህ ማንንም ሰው ልትወጊ አይደለም የመጣሽው። ምን ፈልገሽ መጣሽ? መልስ ፈልጌ ነው የመጣሁት። አሁን እንደማየው ከሆነ ሁላችሁም ተረጋግታችሁን የተቀመጣችሁት። በሉ መስማት ፈልጋለሁ። ቤተሰቦች እነማን ናቸው? አጎቴ፣ አንተ መጀመር ትፈልግ ይሆናል። እሺ አሁን ሴፊ ላይ፣ ውዴ እንደምታውቂው በዚህ ጊዜ ከእናትሽ ጋር እንደማልነጋገር የምታውቂ ይመስለኛል። ስለዚህ እነዚህን ጥያቄዎች መጠየቅና መልስ ማግኘት ያለብሽ እናትሽን እንጂ እኔን አይደለም። በይ እሷን ጠይቂ። እኔ ለመብላት እየሞከርኩኝ ነው፣ ስለዚህ ንወሬን ተው። ወይዘሮ ክመት እንድትመልሽልኝ እየጠየኩሽ አለ ጥያቄ አለ የማልች ነኝ እያልኩሽ ነው። ሰምቼሻለሁ፣ ሴቪ ላይ በደንብ ሰምቼሻለሁ፣ ግን አልነግርሽም። ምን ልታመጪ እንደለመድሽው የጀመርሽውን ልትጨርሺ ነው? ልትገድኝን? ቆይ ምን ልታደርጊ ነው? ትሰሚኛለሽ? በጸባይ ነው እየጠየቅኩሽ ያለሁት፣ እየገፋፋሽ ነው እናም በጸባይ መልሽልኝ። በጭራሽ አልመለስልሽም። ሴቪ ላይ በሞት ራሱ በጭራሽ አልነግርሽም።